ሰላም እንዴት ዋላችሁ? እንዴት ናችሁ? ብርጭቆ እዚህ ጋር አለ። ውሃ ትንሽ ከታች አስቀምጫለሁ። ከዛ ማር እንገለብጣለን። የምትፈልጉትን ያል ማር ተጠቀሙ። ምን ሰራውን እስኪ ገምቱ። እናንተ ታምሳፕ እያላችሁ ገምቱ። አንድ ስንት ነው እንትኑ አንድ ፓውንድ ነው። ዘይቱ ማለት ነው። ማለቴ ማሩ ይቅርታ፣ ማር ነው። አሁን ይሄንን እንበጠብጣለን። እንደዚህ እስኪ እናንተ ታምሳብ በሉ። እንደዚህ በደንብ እንበጥብጠው። ገምቱ ምን እንደሆነ ምን እየሰራው እንደሆን። አንድ ባትል ውሃ ነው ከዚህ ጋር የተጠቀምኩ አሁን ጨምርበታለሁ፣ በደንብ እስከሚሞላ እና ወይምስ የምፈልገውን ያህል ውሃ እጠቀማለሁ ማለት ነው። ማሩ ጠቆር አለ ከለሩ። የዚህን አይነት ጥቁር የሆነው ማር ነው መግዛት። በዚህ በጠርዙ ላሳያችሁ። አንደኛው ያልተጠቀምኩት የተወሰነ ልጠቀም ነው፣ ቀጭን እንዳይሆን ማለት ነው። እናንተ በቴስታችሁ በምትፈልጉት ወፍራም ቀጭን የሚለው እናንተ ነው የምትጠቀሙ። አይታችሁ፣ እኔ መጠን አልመጥንም የምትበጠብጡትን ውሃውን። ይሄንም መጠን እናንተ በምትፈልጉት ነው የምትጠቀሙ። እንደዚህ ቀላቀል ነው። መቅመስ ይቻላል። አሁን ደግሞ ሌላ አንድ እንትን እጠቀማለሁ። ዋው ከለሩ ያምራ። ቆንጆ ማር ነው። ኦኬ እንትን እርሾ በጣም በትንሹ ይኸውላችሁ፣ ግማሽ የሾርባ ማንኪያ ነው የሚያክለው፣ በጣም በትንሹ በጣም ወፍራም ነው እንደምታዩት። ሶስት የባትል ውሃ ተጠቅም ያለውኝ የመጀመሪያው አንድ። አሁን ደግሞ ሁለቱ ተጠቀም። አሁን በደንብ ይሄንን በጠብጣለን፣ የእርሾውም እንዲሟማልን። የቀረ ማርከታችሁ ካለን በደንብ እንዲቀላቀል እንደዚህን በጠብጠዋለን። እንደዚህ አይነት እቃዎች ወይ የምትጠቀሙበት እቃ ኤርታይት ያለው ቢሆን ጥሩ ነው። ክዳኑ ማለት ነው። ይበቃዋል። የኔ ኤርታይ ክዳን ያለው ሁላችሁ። ይሄ ላስቲኩ ኤርታይ ነው የሚያደርገው ማለት ይቅርታ፣ አየር የለውም፣ አየር አያስገባም። ይሄ አየሩ ታፍኗል ማለት ነው። እንደዚህ ብሎ ይቀመጣል። ምሰራው ምን መሰላችሁ? ጠጅ ታምሳፕ በሉ እናንተ እስከዛ ይሄ ማለት የጠጅ አይደለም። በጣም በጣም ይቅርታ፣ እሺ ብርዝ ነው። ብርዝ እንደዚህ ነው የሚሰራ። እንግዲህ ሲበስል ያው ሶስት ቀን ሁለት ቀን እንደ ቤታችሁ ሙቀት እንትን ትሉታላችሁ። ከሁለት ቀን እስከ አምስት ቀን ይበስልላችኋል፣ ቅዝቃዛና ሙቀት። ከዛ ደግሞ እርሾውን በዛ ካደረጋችሁት ይበስላል ማለት ነው። እና ብርዝ እንደዚህ ነው የሚሰራ። ይኸውላችሁ፣ ቴንኪዩ